ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን አለው። ሰላማችሁ ባላችሁበት ቦታ እግዚአብሔር አምላክ ብዝት ብዝት ዝት ያድርግላችሁ። ሙስሊምም ክርስቲያንም ጾማችሁ የሰላም የፍቅር የደስታ የአንድነት የመወደድ የመፋቀር ያድርግልን። ክፉን ያርቅልን። ምቀኞቻችንን እግዚአብሔር አምላክ የያዝልን ብሄድንበት ሁሉ በመንገዳችን ሁሉ እንደ ሃይማኖታችን አላህና እግዚአብሔር ጥላና ከለላ ጋሻ ሆኖ ይጠብቀን እላቸዋለሁ። ከዚህ በመቀጠል እስቲ ስንዝሮ ስንዝሮ እስከነቃጭሉ እስከነነብሱ እስከነ ነብሱ መጥቷል። ስንዝርጌ ማለት ነው። ስንዝሮ ማን እንደሆነ ደግሞ ካላወቃችሁ በሱ ፍቃድ እስከነ ነብሱ ማለት ነው። ዋይ ያው እኔ ከረፈደ በኋላ ነው የመጣውትኝና እና ማለት ነው መለላችሁ መሰላችሁ። በመጀመሪያ ይሄንን ድራማቸውን ከመጀመራቸው በፊት ሄሎ እንዳልክ አስረግዟታል ምናምን የሚባለው ነገር ተወርቶ ነበረ። ያንን ነገር አምኖ ነው እንግዲህ ፍቅር ፍቅር ብሎ ከእሷ ጋር የጀመረው። እኔ ከእሱ ጋር ምንም ኬዝ የለኝም ብላ ስልቅ ስቅስቅ ነጠፍጣሽም አበላ ማለት ነው። ተንተክትካ ሁሉ አስረድታው እሺ ብሎ ነበረ። ከዛም ፍቅር ፍቅር፣ ቀለበት ምናምን ጨዋታ ጀምረው ነበር። በዚህ መሀል እነሱ ሲሰሩ ሄልሻ እስከነነብሳቸው ፊልማቸውን አልተከታተለቻቸውም። እሷ ራሷን ዘና አድርጋ በቃ ሰላም ያለበት ቦታ ነበረች ማለት ነው። እና አሁን ሄሉ መምጣቷን ሲሰሙ እስከ ቀለበት የደረሱት ልጆች ወደ ኋላ ሙሰንሰሉን ወደ ወደኋላ ለመመለስ አሰቡ ማለት ነው። ምክንያቱም የመጀመሪያ የለቀቁትን ሄሎ አልተከታተለቻቸውም። ረ በሱ ፍቃድ ወይን ስንዝሮ ኧረ አንተ ልጅ ተውቂ ዋትበል አረተው ደግሞ ገና ሕፃን አደግ አደግ በል አደግ አደግ በል ጠንከር ጠንከር በል ሎሚ በእድሜ ራሱ ትበልጥሃለሽ። ፊቷ ራሱ ይመሰክራል። ረበሱ ፍቃድ አደግበል ስራ በትክክል ስራህን ስራ፣ ገንዘብ በእጅክ ይኑር። ትዳር ትዳር ትዳር ትዳር እናቴ፣ በአሁን ዘመን እሳት በሆነበት ዘመን መላጣ ሁነት ማንም ሴት አታስጠጋክም ምክንያቱም ዘመኑ ከብዷል። ስለዚህ ስራህን ወጥረ ስራ። ፍቅር ፍቅር አትጫወት። በዛ ላይ ደግሞ ጩጬነክ በዛ ላይ ደግሞ እኔ የምልህ ነገር ቢኖር እንዳልክና፣ አንቺ ኬዛለሽ ትላታለህ ልጅቷን። እንዴ፣ የኖራታ የተረፈው ይበቃሃል። ምክንያቱም ከዚህ በፊት ተነግሮሃል። ከሱ አስረግዟታል፣ ከሱ ጋር ኬዝ አለው ምናምን ተብሎ በሚዲያም ሲናፈስም ነበረ። አንደኛው አናፋሽ ደሞ አርገብጋቢ ምንም ነበርኩኝ። ይሄ ሀቅ ነው። ስለዚህ ይሄንን አምነክ ነው የገባህበት፣ ወደክ ነው የገባህው። ስለዚህ የተረፈው ይበቃኛል በማለት ገብተሃል። ነገሩን ደግሞ እንደ አዲስ ለምን አሁን ታርገበግበዋለክ? አውቀክ ወደክ የገባህበት ነገር ከሆነ በኋላ ማለት ነው። ከእንደገና ግንፍል ለምን ይልብሃል? ወይስ ሄሉ ስትመጣ ሄልሻን በቃ እንትን ወደ እናንተ ልቧ እንዲሳብ ምናምን የምታደርገው ነገር ከሆነ ተሳስተሃል። ሄልሻ እስከነ መፈጠራችሁ ራሱ እረስታችኋለች። እረስታዬ በራሷ ኮንፊደንስ እየተራመደች ነው። በቃ ፏ ብትን እየጨፈረች እየደነሰች አለሟን እየቀጨቀጨች ነው። ተፋቷት። ስለዚህ እሷን ባያችሁ ቁጥር ነገሮችን ወደኋላ አትመለሱ። ሲቀጥል ደግሞ እኛ ምን እናደርጋችሁ? በቃ እንዴ ኬስ ካላት አላት ነው። ወይም ፍታት ወይን አግባት። እኛን እየመጣ አትጨቅጭቀን፣ አትጨቅጭቀን ስንዝሮ ግን የዘራኸውን በእጅክ እግዚአብሔር አምላክ እያሳጨደክ ነው። ለነ ሄሉ የጠመጠምከው ጥምጣም ወደ ራስ ዙሮ ማለት ነው። እንደዚህ እያነጫነጨክ እያነታረከክ አንዴ ወድሻለው አፈቅርሻለው ትላት አለ። አንዴ ደግሞ ከእንዳልክ ጋር ኬዛለሽ ትላት አለ። ዝም ብለ ትንበቀበቃለ። የዘራኸው ነው ቻለው። እንዲህ ነበረ ሄሉን ስታንገላቷት የነበረው ይገባሃል። በእነሱ መሀል አንተ ገብተክ ነው። ሕይወትህ መድኃኔዓለም እንደዚህ መስቀል ቅልቅል ቅልቅል እያደረገ ነው። ይቀጥላል የእውነተኛ አምላክ አይተኛም አያንቀላፋም። ከእውነተኛ ጎን ስለቆምኩ ደግሞ ሁላችንም ስለቆምን ደግሞ አናፍርበትም፣ እያንዳንዷን በአይናችን እያየን ስለሆነ ማለት ነው። ስለዚህ የምልክ ነገር ቢኖር ማለት ነው፣ ሄሉ እንድታያችሁ የሰራችሁትን ስላላየችው እንድታያችሁ ነገሩን ወደኋላ አትመልሱ። ቀለበት ደርሰሃል። ቀለበትን የምታስር ከሆነ ቀጥለጥ ብለህ ክዘር እኛ ጋር አትን በቅበቅ ልጅቷ እንዲነች እንዲነች እንዲነች ደግሞ በራሷ ንብረት እንደፈለገች መሆን መብቷ ነው እንዴ። በቃ የመረጠችው መሄድ መብቷ ነው፣ ግን እኛ ጋር አትንተቅጠቅ። እኛ አንተን ስናይክ ደማችን ነው የሚፈላው። ማለት በውስጣችን የምንስለው የእንዳልክና የሄሉ ጠላት አንተ ነክ ብለን ነው እኛ በውስጥ በጭንቅላታችን ውስጥ የተሳለው ማለት ነው። ምንም ብትል ምንም ብታደርግ እንጃ ማናችንም ለእናንተ ልብ ልባችን ክፍት አደለም ክፍት አይደለም። በምሰሩበት ሙሰንሰል ሁሉ ሄሉና እንዳልክ ናቸው በእኛ አይምሮ ውስጥ ተስለው ያለው። አሁንም እሷ የተናገረችውን ቃል እየደጋገማቸው የምትጠቀሙት ለምን እንደሆነ ባይገባኝም ነገር ግን ሄሉ እስከነ መፈጠራችሁ እረስታችኋለች። ቪዲዮዋችሁንም ዞር ብላ አታይም። እራሳችሁን ሆናችሁ ስሩ። ገባክ? አንተ ስንዝሮ ማለት ነው። ስለዚህ እየመጣ አትነጫነጭብን። በቃ መጀመሪያም ፍቅር ስትጀምር ከሱ ጋር ኬዝ የለኝም ብላለች። ለምን ነገሮችን እንደ አዲስ ልጅቷን እንትን ትላታለ? በቃ ትራፊ ነው፣ ይበቃሃል። የተረፈው ይበቃሃል። አርፋ አጥብቀህ ያዝ። በቃ እኛ ጋር አትነጫነጭ። ካለዛ ወይን አግባት ወይን ፍታት አትጭውብን ማለት ነው። አይ መድሃኒ ያለው አይ መድሃኒ ያለው እግዚአብሔር እኮ አይተኛ ማያንቀላፋም። የንጹ አምላክ የእውነተኛ አምላክ ገና ገና ገና ምን አይታችሁ ምን የሄሉ ግፍ የሄሉ በግፍ በእምብርክክ ነው የሚያስኬደው በእምብርክክ ያቺ ተላለዋ ንጹዋ በንጹህ ልብ ያፈቀረችዋን ቅስምን ይሰበራል። ስለዚህ እሷ አሁን አዲስ ሰውነች። በአዲስ መንፈስ ነው ያለችው እና እያየች ጭንቅላቷን እንበጥብጠው ብላችሁ ካሰባችሁ ተሳስታችኋል ማለት ነው። ሲቀጥል ደግሞ ስንዝሮ ማለት ነው። በመጀመሪያ ሴት ልጅን ወደ ትዳር ሲታሰብ ወንድ ልጅ የህይወት አስተዳዳሪ ነው፣ የቤት ራስ ነው። ስለዚህ የሆነ ነገር ሰርተ ራስ በራስ ተማመን ሰው ስትኖር እቺ ልጅ ህይወትን በትክክል እማራታለሁ እኔ አስተዳድራታለሁ ስትል ወደ ፍቅር ወይም ወደ ህይወት እንትን ማለት ነው እንጂ እየገባክ እየመጣክ አትንቦቅቦቅብን፣ ልጅቷንም አታስጨንቃት። በቃ ተዋት። በቃ ምክንያቱም ከእንዳልክ ጋ ከእንዳልክ ጋ ከእንዳልክ ጋ ትላለች ትላታለክ ማለት ነው። ከእንዳልክ ጋ ማኬዝ እንዳላት እኮ አምነህበት ነው ጥልቅ ብለህ የገባኸው ማለት ነው። ስለዚህ ተራፊው ስለሚበቃት አርፈ ወጥረ አግባት ካለዛ ፍታት አትጨቅጭቀን፣ ማለት ነው የዘራኸውን ነው ያሳጨደ። ለዛሬ ይበቃሃል። ሌላ ምን ልል ነው? ጥሌ፣ ትላንትና ቪዲዮ ሰርተክ ነበረ ለሰጠህን ምስጋና ከልብ እናመሰግናለን። ግን ማለት ነው በህይወቴ ትልቅ ትምህርትን ከአንተ ወስጃለሁ። ምክንያቱም ብዙ ሰዎች መክረውኝ ነበረ። ብዙ ሰዎች ተይ ይሄ ነገር ጂጂ አንቺ የማታውቂው ነገር አለ። ይሄ ነገር ምክክር ያለበት ነገር ነው። ስለዚህ እ እንዲንዲቢል አትመኝ ተብዬ ነበረ። እንዳሉትም በአራት ቀን ውስጥ ወተክ ሽር ጉድ ስትል በጣም ነው የገረመኝ ማለት ነው። ትልቅ ትምህርት ነው። ምክንያቱም ያልተጣራ ነገር ሚዲያ ላይ አውጥተክ ማውራት የለብህም። አዎ እሱ ነው ስትል ነበረ ወገብህን ይዘክ እና ያልተተማመነ በኢሜል ያልተላከልህን ነገር ነው እንዴ አውጥተክ ለእኛ ስትለፈልፍልን፣ እኛ ደግሞ እውነተኛ ሰውነክ ብለን ከአንተን እንትን ብለን መንጣጣጣችን። ለነገሩ ችግር የለው ምክንያቱም ከእውነተኛ ጎንን የቆመ ነው። በአንተ ወገንም ቢሆን በዚህ በጣም አዝነንብሃል። ለማንኛውም ልቦና ይስጣችሁ ነው ምለው። መድኃኔ ዓለም ልቦና ይስጣችሁ። እና ምን ልላችሁ ነው፣ ሁላችሁንም እንወዳችኋለን እና ከብራችኋለን። ሄልሻዬ ፍቅር መታለች በቲክቶክ ትላንት ፏ ብላ ለቃለች። አሁን ደግሞ በዩትዩብ ከሰሞኑን ብቅ ጥልቅ ፈካ ደመቅ ነጠፍ ብላ ትመጣልናለች። ከእውነት ጎን የቆማችሁ ከሄሉ ጎን የቆማችሁ ሰዎች እግዚአብሔር አምላክ እድሜ ከጤና ጋር ይስጣችሁ፣ ረጅም እድሜን ይስጣችሁ። ስለ እውነተኛ የምትቆሙ ከሴት ልጅ ጎን የቆማችሁ ውድቀቷን ያያችሁ ከልጅነት ጀምሮ በዩትዩብ ላይ ስታድግ ያያችሁ ሁሉ እግዚአብሔር አምላክ ክፉአችሁን ያርቅባችሁ ያርቅላችሁ፣ ትልቅ እንጀራ ይስጣችሁ። በሄዳችሁበት ሁሉ እንደ ሃይማኖታችሁ እግዚአብሔር አምላክ ይከተላችሁ። በጣም ነው የምንወዳችሁ፣ በጣም ነው ምናከብራችሁ። እንደዚሁም በቲክቶክም በተለያየ ነገር የሄሉ ደጋፊዎች የሆናችሁት የኔ ልጆች እወዳችኋለው፣ አከብራችኋለው። እግዚአብሔር አምላክ አይለየም። ፍጻሜያችንን እግዚአብሔር ያሳምርልን። ፍቅራችን በጣም ነው የሚያስቀናው። ብዙ ሰዎች የመሰከሩልን ነው፣ እና እወዳችኋለሁ፣ አከብራችኋለሁ። ዩቱበርም ሁናችሁ ከእውነተኛ ጎን የቆማችሁ ከሄሉ ጎን የቆማችሁ ከመጀመሪያ ቁስሏ ሲጀምር የነበራችሁ ሁሉ እሷን የምትደግፉ ሁሉ መድሃኒዓለም ይጠብቃችሁ እንጀራችሁን ሁሉ ይባርክላችሁ። ወዳችኋለሁ፣ አከብራችኋለሁ።